አለም አቀፉ ትልቁ የባትሪ አምራች ሲኤቲኤል ወይም ካትል በባትሪ ቴክኖሎጂ ላይ ከፍተኛ ብሬክ ስሩ ይዞ መጥተዋል። ይህም በፊት ከምናውቃቸው ባትሪዎች የተሻለ ኢነርጂ ዴንሲቲ እንዳለው የታወቀ ነገር ሆኗል። በጣም በሚገርማችሁ ሁኔታ በቴስላ እና በነፎርድ ሁሉ የተገጠሙትን ባትሪዎች የሚበልጥ ማለትም እነ ኒኬል ማንጋኔስ ኮባልትን በልጦ ወደ 500 ዋት አወር ፐር ኪሎግራም አቅም ያለው ቴክኖሎጂ ይዞ እንደመጣ እያሳወቀ ይገኛል። እየነገርኳችሁ የምገኘው ምናልባት ወደፊት ይከሰታል የሚባለውን ቴክኖሎጂ ሳይሆን በቅርቡ ነገሩን በአይናችሁ ልትመለከቱት የምትችሉት ነው። ብዙዎቹ የባትሪ ቴክኖሎጂዎች በይበልጥም የሊቲየም ባትሪዎች ሬንጃቸው ወይም ላይፍ ሳይክላቸው በጣም አሪፍ ቢሆንም ነገር ግን ኢነርጂ ዴንሲቲ ላይና አቅም ላይ ከፍተኛ ችግር እንዳለባቸው ከዚህ በፊትም አሳስቤ ያለሁ። አሁን ግን የተፈጠረው ሊቲየም ሜታል ባትሪ የተሰኘው ባትሪ ከዚህ በፊት ሪቻርጀብል ያልሆነ ወይም ሪቻርጅ የማይሆን ባትሪ እንደነበር ምናልባት ጥቆ ማ ለመስጠት ያክል ይህንን ማሻሻያ ያደረገው አዲስ የሆነ ሊቲየምን እና አዲስ የሆነ ጨውን በአኖድ አኖድ ማቴሪያል ላይ በመጠቀም ኢምፕሩቭመንቱን እንዳገኘ እያሳወቀ ይገኛል። ነገሩ ወደፊት የሚፈጸም ሳይሆን አሁን ላይ የተረጋገጠ ቴክኖሎጂ መሆኑ ታውቋል። ሰላም የተከበራችሁ የቻናሌ ቤተሰቦች፣ እንደምንሰነበታችሁ እኔ ኢንጂነር ጎሳ ነኝ። እንደተለመደው ስለ መኪኖች ስለ ባትሪ እና ስለ ቴክኖሎጂ ልናወራ እዚህ ተገናኝተናል። ይሄንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅርንም ጠይቃችሁ የቻይናው የባትሪ ግዙፍ ኩባንያ በሊቲየም ብረት ባትሪዎች ላይ ግኝት ማግኘቱን ተናግሯል። ኩባንያው ይህ በኤሌክትሮላይት ስትራቴጂ ረገድና ምርምሩ ለመላው ዓለም አቀፍ አውቶሞቲቭ ኢንዱስትሪ ከፍተኛ ትርፍ ያስገኛል በማለት ቀደም ሲል ያልተዳሰሰ አዲስ ምዕራፍ ላይ እንደሚያደርሳቸው ለአውቶሞቲቭ ኢንዱስትሪዎች መልእክት አስተላልፈዋል። ካትል ግኝቱ የሊቴም ብረት ወይም ሜታል ባትሪዎች ከፍተኛ የኃይል መጠንና ረጅም የዑደት ሕይወት እንዲኖራቸው እንደሚያስችል ተናግሯል። ነገሩ ላይ በደንብ ጥሩ ምርምር እንዳደረገና በተግባር እንደፈተነው እየተናገረ ይገኛል። የዚህ ባትሪ የዑደት ሕይወቱ ምን ያህል ነው? ወይም ላይፍ ሳይክል ወደ አማርኛ ሲተረጎም፣ ምናልባት ግራ እንዳይገባችሁ አንዳንዶቹን ወደ እንግሊዝኛ መለስ እያልኩኝ እናገራለሁ። ቃላቶቹን ለማለት ፈልጌ ነው። ፕሮቶታይፑ 483 ዑደቶችን የቆየ ሲሆን ማለትም 483 ላይፍ ሳይክል ያለው ሲሆን ከ500 ዋት አወር ፐር ኪሎግራም በላይ የኃይል መጠን ወይም ኢነርጂ ዴንሲቲ ለማግኘት በዘመናዊ ዲዛይኖች ውስጥ ሊካተት ይችላል ሲል ተናግሯል። ምናልባት 483 ላይፍ ሳይክል ማለት ምናልባት ሌሎቹ ካቀረብኩላችሁ ፕሮግራሞች በተሻለ ነው ወይ ካላችሁኝ የተሻለ አይደለም ነገር ግን ሊቲየም ሜታል ባትሪዎች ነን ሪቻርጀብል የተባሉ የባትሪ አይነቶች ናቸው። ከዚህ በፊት ሪቻርጅ የሚደረጉ ባትሪዎች አልነበሩም። አንዴ ብቻ ቻርጅ አድርጋችሁ ተጠቅማችሁ የምጥሉባቸው ወይም የምጥሏቸው የባትሪ አይነቶች ነበሩ። ነገር ግን ካትል ያገኘው ነገር ምንድን ነው? በአዲሱ ቴክኖሎጂ አዲስ ምዕራፍ የከፈተ ነው ማለት ነው። ወደ 483 ዑደቶች ወይም ላይፍ ስታይክል ያለው እንደሆነ ተነግሯል። ይህ ማለት ከበፊት ከነበረበት የሊቲየም ሜታል ባትሪ በተሻለ ሁኔታ ነገሮች ተፈጥሯል ማለት ነው። ይህ መሆኑ ትልቁ ነገር ምን መሰላችሁ የቻናል ቤተሰቦች? በዋናነት ኢነርጂ ዴንሲቲ ያላቸው ባትሪዎች የሚፈልጉበት ለሌክዠሪ መኪኖች ነው ማለትም ጥሩ ፐርፎርማንስ እንዲኖራቸው ተብሎ ኤን ኤም ሲ ባትሪዎች፣ ኤን ኤም ኤ ባትሪዎች በብዛት የሚተገበሩት በነ ቴስላ፣ በነ ፎርድ እና መካከለኛ ሌክዠሪ እና አልትራ ሌክዠሪ ወደሚባሉት መኪኖች ነው በብዛት የሚሄዱት ኤሌክትሪክ መኪኖች ላይ ማለት ነው። ስለዚህ ይሄ ነን ሪቻርጀብል የነበረውን የባትሪ ቴክኖሎጂ አሁን ሪቻርጀብል አድርገውት እስከ 483 ውደቶች ግን በተፈጥሮ ይህ ነን ሪቻርጀብል የነበረው ባትሪ ኢነርጂ ዴንሲቲው ሃይ ነበር። እስከ 500 ኪሎዋት ሃወር ፐር ኪሎግራም ማመንጨት ይችላል። ይህም ደግሞ ከኤንኤምሲ በፊት ይሄ ኒኬልን ተጠቅመው የሚሰሩ ትላልቅ ባትሪዎች ጋር እኩል ከነሱም የበለጠ ማለት ነው። የነሱ ጣሪያው ራሱ ወደ 300 ከምናምን ኪሎዋት ፓወር ፐር ኪሎግራም ነው። ስለዚህ በጣም በጣም ኃይለኛ መሻሻል ነው ማለት ነው። ምናልባት ይህንን ቁጥር ማለትም 500 ዋት ሀወር ፐር ኪሎግራም የሚለውን ለማነጻጸር ያክል በነ ቴስላ ላይ ያሉ ትላልቅ ባትሪዎች ራሳቸው 375 ዋት ሀወር ፐር ኪሎግራም ነው አቅማቸው ማለት ነው። ይህ ግን ምንም እንኳን ላይፍ ሳይክሉ አጠር ቢልም፣ ድሮም ላይፍ ሳይክል ያልነበረው ባትሪን ወደዚህ ቀይረውታል። ላይፍ ሳይክል እንዲኖረው አድርገዋል። ኢነርጂ ዴንሲቱ ደግሞ 500 ዋት ሀወር ፐር ኪሎግራም እንዲሆን አድርገውታል ማለት ነው። ይህም ከሌሎቹ የባትሪ ቴክኖሎጂዎች ጋር አንድ ላይ በማስተሳሰር የተሻለ ኢነርጂ ዴንሲቲ ወይም ፐርፎርማንስ እንዲኖር ያስችላል ማለት ነው። ባትሪዎች እንደዚህ ሆኑ ማለት ምንድን ነው የሚሰጠው ትርፍ ካላችሁኝ፣ ምናልባትም ባትሪዎች በቀላሉ ከ1ሺ እስከ 200 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ እንዲችሉ የሚያስችላቸው ቴክኖሎጂ ይሆናል ማለት ነው። ኢነርጂ ዴንሲቲ ደግሞ በደንብ ደግሞ ፐርፎርም የሚያደርገው ምን ላይ ነው? ፐርፎርማንስ ላይ አክሰለሬሽን ላይ ለምሳሌ ከዚህ በፊት ትላልቁ እንደው አልተጓዘም የሚባለው መኪና የኤሌክትሪክ መኪና 100 ኪሎ ሜትር ለመጓዝ እስከ 7 ሰከንድ 8 ሰከንድ ይፈጅበታል። አሁን ኢነርጂ ደንሲቲ ጸደ የሆነ ፐርፎርማንስ ያለው መኪና በተፈጠረ ቁጥር ያ ሰከንድ እያነሰ እያነሰ ይመጣል። ሌክዥሪ ወደ ሆኑት መኪኖች ተራ የሚባሉት የኤሌክትሪክ መኪኖች ወደዛ እየተጠጋጉ ይመጣሉ ማለት ነው። ሲጀምር ይህ ባትሪ ከቢዋይዲ ብሌድ ባትሪ ጋር ወይም ከሊቲየም አይን ባትሪ ጋር የሚነጻጸር አለ። የሊቲየም ባትሪዎች ሁሉም እንደው ከፍተኛ የሚባለው እስከ 160፣ 170 እስከ 200 ቢገፋ ነው ኢነርጂ ዴንሲቲያቸው ማለት ነው። ይህ ግን 500 ማለት አራት እጥፍ አካባቢ ብልጫ ይኖረዋል ማለት ነው። ይህንን ስላችሁ ደግሞ ምናልባት ከዚህ በፊት በብዛት ሳስተላልፍላችሁ የነበረው ሶሊድ ስቴት ባትሪ ሶዲየማይን ባትሪዎችስ እንዴት ነው የሚሆኑት ካላችሁ በኢነርጂ ዴንስቲ ደረጃ ይሄኛው አዲሱ ፈጠራ ሜታል ባትሪ ከነሱ የተሻለ ነው። በቁጥር ሲገለጽም ወደ 33% ከሶሊድ ስቴት ባትሪ የተሻለ ኢነርጂ ዴንስቲ እንዳለው ተነግሯል ማለት ነው ምናልባትም በጣም ኢነርጂ ዴንሲቲ ለሚያስፈልጋቸው መኪኖች ተመራጭ ሊሆን ይችላል የሊቲየም ሜታል ባትሪ ማለት ነው። ነገር ግን ሶሊድ ስቴት ባትሪዎች እና ሶዲየም አይን ባትሪዎች በጣም አፍሪካው ስለሚገቡ ባትሪዎች ወይም አፍሪካው ስለሚገቡ መኪኖች በጣም ተመራጭ ይሆናል። ነገር ግን መታወቅ ያለበት አንድ ነገር ምንድን ነው? የሶዲየም አይን ባትሪዎች እና የሶሊድ ስቴት ባትሪዎች፣ ምናልባት የሶሊድ ስቴቱ የተሻለ ነው። የሶዲየም አይን ባትሪዎች ግን በጣም ፐርፎርማንሳቸው አሪፍ የሚሆነው በተለይም በቅስቃዜ በሆኑ ቀዝቃዛ በሆኑ ቦታዎች ላይ ነው። ፐርፎርማንሳቸው በጣም ጸዴ የሚሆነው ሶሊድ ስቴት ምናልባት ሚዛናዊ የመሆን ነገር አለው። ነገር ግን ዓለም ላይ አሉ ከሚባሉ ባትሪዎች በነገራችን ላይ ኤን ኤም ሲ ባትሪ ነው በጣም በቅዝቃዜ ፐርፎርም ማድረግ የሚችል በሂት በሙቀት ቦታም ፐርፎርም ማድረግ የሚችል ማለት ነው። ነገር ግን እኛ ሊቲየም አይረን ፎስፌቶችን በብዛት እየተጠቀምን የምንገኘው እነሱም በብዛት በሙቀት ቦታዎች ላይ በደንብ አድርገው ፐርፎርም ማድረግ ይችላሉ ማለት ነው። የሊቲየም አይረን ና ፎስፌት ባትሪዎች ማለት ነው። አሁን ግን ሊቲየም ሜታል ተብሎ የነበረው ከዚህ በፊት ሪቻርጀብል ያልነበረው ባትሪ አሁን ወደ 483 ላይፍ ሳይክል እንዲኖረው ተደርጎ ኢነርጂ ደግሞ በእጥፍ እጥፍ ከሌሎቹ ባትሪዎች የተሻለ ሆኖ መጥቶ እንደውም ከነ ቴስላ ባትሪዎች ከኤንኤምሲ ባትሪዎችም የተሻለ ሆኖ አሁን ላይ መምጣቱ አሪፍ ዜና ነው። ጥሩ ነገሩ ምንድን ነው? ወደ ሃይብሪድ ያስገቧቸዋል እነዚህን ነገሮች። ለምሳሌ እዚህ ጋር ላይፍ ሳይክሉ አነስ ቢልም ከሌላው ላይፍ ሳይክል ጥሩ ላይፍ ሳይክል ካለው ለምሳሌ ሊቴማይን ባትሪ እስከ 3000 ላይፍ ሳይክል አለው ከሱ ጋር አንድ ላይ ሃይብሪድ በማድረግ ይሄኛው ኢነርጂ ዴንሲቲውን ሲያዋጣ ያኛው ደግሞ ላይፍ ሳይክሉን እያዋጣ አንድ ላይ ወደ ሃይብሪድነት ይቀይሯቸዋል ማለት ነው። ሃይብሪድነቱን ባይዘዌይ ጀምረውታል። ለምሳሌ ሊቴሞች ላይ ማንጋኔዝን አድ ማድረግ ጀምረዋል፣ ሃይብሪድ ማድረግ ጀምረዋል። ሊቴየም ኤምባሲዎችን እና ሶሊድ ሴት ባትሪዎችን ሃይብሪድ ማድረግ ጀምረዋል። ሊቲየም አይን ባትሪዎችን እና እንዲሁም ደግሞ ሶዲየም አይን ባትሪዎችን አንድ ላይ ሃይብሪድ መደረግ ተጀምረዋል። ስለዚህ እነዚህም ሊቲየም ሜታል የተባሉትን ባትሪዎች ከሌሎች ባትሪዎች ጋር አንድ ላይ በማዳቀል ወይም ሃይብሪድ በማድረግ ጥሩ ቴክኖሎጂ ይመጣል ተብሎ ይታሰባል። ነገሩ ግን በተግባር እየተረጋገጠ እና አሁን ላይ የካትል ተቋም በይፋ ያሳወቀው ነገር ሆኗል፣ ማለት ነው። ምናልባት ወደ ፊውቸር ወደፊት የምጠብቁት ነገር አይደለም። ዓለም በብዛት እዚህ ቴክኖሎጂ ላይ እየሰራ ነው።